በሉኝ ላይ ድርሰናል። በርኔ፣ አዎ እንግዳችንም በቀጥታ ስልክ መስመር ተገኝቷል። ሌላው ወይ ይሰማ፣ ጤና ይስጥልን፣ እንዴት ነህ? አብሮ ይስጥልን። መላበሉኝ ላይ ይቀርብሃል። አዎ፣ እስኪ ምንድን ነው ያሳሰበህ፣ ያስጨነቀህ ጉዳይ? ያሳሰበኝ ነገር እኔ በጊዜው ላይ በለቱ በጣም ጠብቂያቸው ነበር። ሌላ ፕሮግራም ላይ ለማካፈል ሞክሬ ነበር፣ አልተሳካም። አሁን ግን ትሉ ስታገኘው አመሰግናለሁ። እሺ እና አንድ አመት ከስድስት ወር እየቆየን ፍቅረኛ ነበረች ነበረ። ከዛ ቅርም በጀመር ነው በስምንት ወር ውስጥ ጓደኛዋ ጓደኛ እንዳላት ምናምን ደውለልኝ። የራሷ ጓደኛ ማለት ነው እሺ። ላንተ ነው የተደወለው? አዎ፣ ደውሎ ምንድን ነው የኔ ሚስቴ ነች። እና ቴክስትም አንተ ትጻጻፋላችሁ ትደዋውላላችሁ፣ በተደጋጋሚ የማገኘው ስል ያንተ ነው ምናምን አለኝ ማለት ነው። ያኔ እኔ አላመንኩም። አረ ምን ሞኝነህ፣ በእናትህ እንደ መሆንህ ነው ምናምን ብዬ ለጊዜው እኔ ቦታ አልሰጠሁትም። እንደዚህ እኮ ተደወለ ምናምን ስላት አረዝም ዝም ብሎ ነው የሚሆን ምናምን አለኝ። እና ከዛ ጀምሮ በቃ ልጇ ምንም ደጋግሞ መደወል ጀመረ። ደጋግ ይደውል አንቺ ነገር እኮ በጣም በርከት አለ። ምንድን ነው ምናምን ስላት ስልኩን ስጠኝ ምናምን ስል ስልኩን ሰጠዋል። ከዛ ሆቴል ነው የምሰራ፣ ና ረዛ የምንተዋውቀው ልጅ ነበር፣ ጥበቃ ነው እንጂ ምንም ነገር አይነት ነገር የለም ምናምን አለችኝ ማለት ነው። ከዛ አሁንም ልጁ መደወልና አላቆመ። መስመር ላይ አገናኘዋቸው እና መስመር ላይ ሳገናኛቸው በቃ እኔ አንተ ኔ ታውቃሃለሁ ምናምን አቀኝ ማለት ነው። እንደዛ ስትል እኔ በጊዜው ላይ በቃ ፍቅርም ስለነበረብኝ በቃ ራሴን ሳት ተናደርኩ፣ ምናምን ጎረቤት ተሰበሰበ፣ ምናምን እኔ ራሴን አላቅም። እኔ አንተ ኔ ታውቃሃለሁ ያለችው እኮ እሱን ነው አይደል? አንተን አይደለም፣ እሱን ነው እኮ ለምን ተናደርክ ታዲያ። እና እሱ ቴክስት የጻፈችለትን ቴክስት ምናምን ላከልኝ ላከልኝ ቴክስት የጻፈሽለትን እንዲያውም የሶስት ወር ነብሰ ጡር ነኝ ብላኛለች ብሎ ነገረኝ። እኔ አላመንኩ። ከዛ ከሆዴ ያለውንስ እንዴት ላድርገው ብላ ቴክስት የጻፈሽለትን መልሶ ለእኔ ላከልኝ ማለት ነው። አንተ ኔታ ካለችው በኋላ ከወዴ ያለውንስ እንዴት ላድርገው ብላ ቴክስት ጻፈሽለትና ለኔ ላከልኝ። እሺ ከእሷ ስልክ ስለመላኩ እንዴት እርግጠኛ ሆንክ? አንተ ከእሷ ስልክ እንደተላከለት እንዴት እርግጠኛ ሆንክ? ቼክ አረክ? ስልኳ ላይ። አዎ፣ እስከ ስልኩ እስክሪንሹት አድርጉ ነው የላከለት። እሺ። እና በቃ የአንስ ሰማ፣ እኔ እራሴን አላቅም። ጎረቤት ተሰበሰበ፣ ጓደኛ ተሰበሰበ፣ በቃ ራሴን ላሳት ምናምን ያው እግዚአብሔር ይመስገን ተረፉ። እኔ ማለት ነው እኔ እንደዚህ ጠብቄ አላውቅም። በየሳምንት በየወር በየሁለት ሳምንት እንገናኛለን በቃ እኔ ይህ ሁላ ነገር አንድም ቀን ጠብቄ አላውቅም። ለእኔ ያላት አመለካከት ምናምን ደግሞ ግራ የሚያጋባ አይደለም። በለቱ የነበራት ለእኔ ያላት አመለካከት ማለት ነው። እና ከዛ ከዛ በኋላ በቃ ጓደኞቼ ስለሚያውቋት እንደ ጓደኛም እንደ ስጋ ዝምድና ማለን ያሉት ስትሰበሰቡት ማለት ነው እነሱ ሙሉ ያውቋታል ትመጣለች ጓደኞች ይጠራሉ። ቤት ቤት ተከራች የግል ስራ ነው የምሰራው ይመጣሉ አይፈላል ምናምን ምናምጣ በእዛ ስንጫዋት ነው ምናመ እና በቃ እነሱ ደውለባት መጣች መጣች በ ይስበረይ ይሰንጥረኝ ምናምን እኔ በጨራል ከአንተ ውጭ ሌላ የለም። ከዛ ጓደኞችም በቃ በልበልበል ምናምን ብለው አታረቁም ታረቅን በቃ እኔ ፍቅር ስላለብኝ በሆዴ መጠራጠርም ቢይዝም ግን ከፍቅሩ አልዳሙ ከዛ እንደዛ ሆነን ቆየን። አምሌ አካባቢ አምሌ ሀያ ሰባት አካባቢ በቃ ወደ መጨረሻ እንደዛ ነው ሆንኩ። ይዛኔ ና ከዛ ጀምሮ በቃ ቀጠልና አብረን እስከ ህዳር አካባቢ ቆየን። መጀመሪያ ይህ ነገር ከመሆኑ በፊት አብረን እንሆን አንድ አራት ወር ምናምን እንደሆነ አብረን እንሆን ምናምን ስላት ነበርና እሺ ምናምን እያለች ከዛ ይህን ነገር እኔ ስሰማ ወደ ኋላ አልኩት። ለምን ድሮ አብረን እንሆን ስለኝ ነበር አሁን እንዴት ወደ ኋላ አልኩት ምናምን ስለኝ፣ እኔ ይህን ነገር ማጣራት ስለምፈልግ አይ ትንሽ እንቆይ ምናምን ማለት ጀመርክ። ከዛ እሷ አይ አብረን እንሆን ምናምን እያልኩ አስቸገረኝ። በቃ እንደዛ ከሆነ አንቺ የምትሠሪው ሆቴል ላይ ነው ተቀጥረሽ ነው የምትሠሪው፣ እና የግል ቁርስ ቤት ልክፈትልሽ እና በቃ እየሰራሽ አብረን እንሆናለን ምናምን አልኳት አባ እሺ፣ ብላ በቃ እንደዛው ነው ያረሰን። መጀመሪያ ግን ቤተሰብ ጋር ደርሼ መምጣት አለብኝ ያረሰን። እዛ ከሆነ ሂዳር አካባቢ ሄደች፣ ወደ ቤተሰብ ወደ ቤተሰብ ሄደች። ደርሳልት መጣ ምናምን፣ መቼ ትመለሻለች ጥቀት፣ እንዲ ያለች ምናምን ስራ አረ ከናፈቀኝ እኳ አልውልም ጥቀት ምናምን አለች ማለት ነው። እሺ ሄደች፣ አህቴ ታማለች፣ እንዲያውም ሳትሞት አትቀር ምናምን ብላ ነው ሄደች ከዛ ከኔ ቤት አደረች ቀኛዋት ምናምን በቃ በሰላም ተለያየ። ከዛ ከሄደች በአራተኛው ወይ በአምስተኛው ቀን ከዚህ ጓደኞቿ አደውሩ የስራ ጓደ ደውለው እንዴት ሳን ብቻዋላ አካት ምናምን ይሆኛል፣ ማለት ነው ነፍሰ ጡርነቷ እንዳለ ሆኗል ያለች ነገር እውነታ ነው ገባ እንዴት አንተ ከሐምሌ ጀምሮ እስከ ህዳር እስከተለያዩ ሆዶ አልገፋም፣ አላወቅም በጭራሽ ሆዶ አልገፋም። እሺ እና እንዴት ብቻዋን ልካታ አለ ምናምን ማለት ነው። እንዴ ምን ችግር አለው? አጤታማ ብላን ሄደች። እኔ መሞቷን እንኳን ያው ትንሽ ትንሽ ነው የሰማች። ያው እርግጠኛ ምስል ሆነች ብዬ ነው እኔ ጀምና አረጋለሁ። እህ ኧረ እባክሽ ቀልደኛ አንተ ደብ ቀሙታል ምን ነብሰ ጡር እንደሆነች እናውቃለን ምናምን ማለት ነው። እህ ከዛ በቃ እኔ የለው በቃ። ከዛ ለሷ ስደውል ምናምን እንዴ ማን ነው ያለው ከራሴ በላይ እኔ ያረ እንዴ የማውቅ ምናምን። ስለ እኔ ማን ነው የሚያቀርብ? ደሞ ጓደኞቿ እርግጡ ነው የነገሩ ይገባ ያ ነገርም ስላለ አዎ፣ ጓደኞቿም ተጨባጭ ነገር ስለነገሩ ስራ እንኳን ብዙ ስራ አትሰራም ተኝታ ነው የምትለው ምናምን ምናምን ስራ እና ከዛ ስደውልላት በቃ ሷ ግልጹ መናገር አልፈለግም። ይሄ አሁን የምትለን ነገር የሆነው ህዳር ላይ ነው። ከሄደች በኋላ ዳር ስለዚህ አሁን ከዳር ከሆነ አሁን እንግዲህ ረዥም ጊዜ ሆኖታል። እንዴት ሆነ? ልጁ የእውነት ሆነ ልጁ ተወለደ ተወለደ። በአክስቷ ስልክ ደወለችልኝ። ና በጊዜው ስልክ አላነሳውም ነበር አላውቀውም። ስልክ ቤት ነበርና፣ ከዛ በኋላ ሌላ ቀን ስደውል አክስቷ አንስታ የወርቅነሽ ስልክ ነው እንደ ምናምን ስል አይ፣ ትናንት ደውላበት ነበርና፣ አሁን የለች ምናምን ምን ሆነች ምናምን ስል አክስቷ ነኝ ምናምን አለች። ከዛ ያለውን ነገር ነገረችኝ። አርግዛ እንደሄደች ምናምን አቷ እንዳልሞተች ምናምን እኔ ግን አቴ ሞታለች ነው ያለች። ስለዚህ ለመውለድ ነው የሄደችው? አዎ የሄደች እሷ ለመውለድ ነው። እሺ። እንዲያውም አክስቷ አይ ስትመጣ ራሱ ከባሏ ቤተሰብ ጋር ነው ሰንብታ የመጣችው ምናምን አለች። እኔ ጎንደር ነኝ። ጎጃም ነው። ጎጃም ነው። ሰንብታ አይመጣች ምናምን ከኔ ይስተባል ሄደች እንዴት ምናምን በቃ አጣረች ነገር አለ ምናምን ላይ እሺ ምናምን ከዛ ከዛኛው ቤተሰብ ጋር ሰንብታ ሄደች ምናምን። እኔ ግን አያቴ ከሞተችበት ቤተሰብ ስለሚሄድ ኔትወርክ አይሰራም ገጠር ስለሆነ ነው ያለች። ስልኳን ዘጋች። በቃ ከሄደች በኋላ ስልኳን ዘጋች። መቼ ወለደች? መቼ ወለደች? አሁን በቃ በሀያ ሶስት ነበረ ክርስቶስ ነው። እሺ ከዛስ ምን ተባልክ አንተ? ከዛ እኔ ጥምቀቱን ላደወልኩላት እንዴት ነው ምናምን ስላት ተረጋጋለች፣ ተረጋጋ እውነታው አይቀርምና ተረጋጋ ምናምን። እንዴት ነው የምረጋጋው? እርግዝና እንዳለ አውቃለሁ ግን የኔ ነው ወይስ የተባለው ነገር እውነት ነው አይደለም ወይ ምናምን ስላት፣ ተረጋጋ ምን አስቸኮለ ምናምን አለችኝ። ነገሩን ጥርጥር ለማድረግ እሞክራለሁ አሁን ግን መጨረሻ ላይ አረ ያንተ ነው ምናምን አለችኝ ማለት ነው እሺ አሁን ያንተ ነው ተባለ። አዎ ያንተ ነው ልጅ። ያው ለእርግዝና የሚያበቃ ግንኙነት ነበራችሁ ማለት ነው። ምን አይነት ጥያቄ ነበር? እሺ የፋሲካ ለምን አትመጣም፣ ቤተሰብ ይዘህ ለምን፣ ከክርስትናው በፊት ለምን ቤተሰብ ጋር እናስተዋውቅም ምናምን አለችኝ። እኔ በቃ እኔ የሌለ አሁን በቃ ተስፋ ስለቆረ ውሳቄው ላነ የሚመጣ እሷን ሳዋራ ማለት ነው። ስለዚህ አሁን አንተ ውስጥ ያለው ነገር ልጁ ያንተ ይሁን አይሁን አታቅም አላቅም። አሁን ያኛው ፍቅረኛዋ ደግሞ የኔ ነው ብሎ ነው የሚያስበው። ያኛው የኔ ብሎ ያስብ፣ ስልኩ ነበረኝ። ስልኩ አሁን አይሰራም። ለሱ ራሱ ልደውልለት ነበር። ስልኩ አይሰራም። ገባህ? እና ነገሮችን እኔ እንደማወራቸው ቀለል ያሉ ሳይሆን ለእኔ በጣም በጊዜው ላይ በጣም ከባድና ፈተና ነበር። ተገናኛችሁ መጨረሻ ላይ ከሷ ጋር ተገናኛችሁ በአካል። ከዛ በኋላ አልተገናኘንም። ያው አልመጣችም፣ እና ክርስትናው ያለፈው ሀያ ሶስት ነበር፣ አሁን በአሁኑ ማለት ነው። እሺ እና እኔ አጋጣሚ ስልኬ ስልኬ ያኛው መስመር ስለጠፋ ስልኬ አይሰራም ነበር፣ እና እመጣለሁ ምናምን እያልኳት ነበር እኔ እንደማልሄድ አውቃለሁ፣ ግን እኔ ዝም ብዬ አላረለ የላይ ላይ በጣም ስለተናደድ በቃ እመጣለሁ ምናምን ጣት ና አሁን ዛ ብትመጣ ያንተ ነው ብላ ብታስረጊ የእኔ ልጅ ነው ብዬ የምረከበው ወይስ ምንድን ነው ማድረግ፣ ያስጨነቀህ ጉዳይ ሄ ነው? አዎ። ስለዚህ አሁን የአንተ ልጅ ነው ብላ ብትመጣ፣ አንተ እንዴት ነው ያለ ስሜት ለመቀበል ያለ ስሜት እንዴት ነው? የእኔ ነው ብለህ እኔ በጭራሽ ይባሪ ወልዳ እንኳን ደውላ ህጻኗ እንዴት ነው አይታሰራም። ምክንያቱም እኔ ውስጥ ያለው የኔ እንዳልሆነ ፈጣሪ አይታወቅም፣ የእኔ ሊሆን ይችላል ግን በውስጡ ያወላ ነገር ስላለ፣ ደግሞ ጓደኞቿ ምን እንዳሉ እርግዝናውን ማወቅ ስላለበት ከሱ ከልጁ ቤት ሂደን እንኳ እርግዝናውን ይወቅ ብላ ደርስን ተመልጠናል። ምናምን የአንዷ ጓደኛ ማለት ነው። በአካል አንተዋወቅም፣ በስልክ ነው። በስልክ ደግሞ እሷ በጓደኞቿ ስልክ ለእኔ ስደውል ስለነበር እዛ ይዘው ነው እንደዛ የደወልኩት። እና የአንተ ነው የሚሆን ከአንተ ቤት ነው የመጣ ነው ወይስ ከሌላ ቤት ነው ምናምን አረ ከኔ ቤት እንደዚህ የሚባል ነገር የለም። ስለ እርግዝናው እራሱ አልሰማሁም። እና አሁን ላይ እሷ ብትመጣ ለእሷ ያለህ ስሜት ምንድን ነው? ከእሷ ጋር ምንም ስሜት የለኝም። እነዚህ ነገሮች ስለተፈጠሩ ነው ይህ ነገሩላ ውሸት ስለተፈጠረብኝ እንኳን አይደለም እና እሷን ማለት ነው። እኔ በጊዜው ላይ ሴት እንኳን መንገድ አሽረፍ ይውላ የሚሄድበት ጊዜ አለ። እውነት ለመናገር አሁን የሚስዎች ጎዳና ምናምን ሴቶች በቃ እንደዚህ የሆነ ነገር ደርሶባቸው ሳይ በጣም ነው አንጀት የሚራራ ነበር። አሁን ግን ሁሉም ሴቶች እንደ ሷ መስሎ ነው የሚታዩ። የሚፈልገውን ወደ ራሴ የመመለስ ነው እንጂ ወደ ሷ ነገር ያለው ነገር መመለስ ሷ የማይታሰብ አው ይሄ ሁሉ ነገር ከተፈጠረ በኋላ እሷ ካንተ ጋር የመሆን ፍላጎት አላት፣ ከአንተ ጋር በአንድ ቤት የመኖር ፍላጎት አላት እንደዚህ ነው የምትልህ። አሁን ያለህበት ቦታ ትንሽ ድምፅህ መቆራረጥ ጀመረ። እሺ፣ ተመልሳ ብትመጣና እንደው የሚጠራው ነገር ተጣርቶ ልጁ ያንተ ሆኖ ቢገኝ፣ ልጁ የኔ ሆኖ ቢገኝ ተጠርቶ ልጁ የኔ ሆኖ ቢገኝ እኔ ያው ለልጁ ያለውን ነገር የሚከፈለው እንከፍላለሁ እንጂ ከሱ ጋር ህይወት ሁለተኛ አልቀጠልም። ስለዚህ ምንድነው ያስጨነቀህ ጉዳይ? ከዛኛው ልጅ ጋርስ ያላት ነገር እውነቱን ነገረችህ? የነበራትን ግንኙነት እሷ ነች እሷ ምንም ግንኙነት እንደሌላት አሁን ከእርግዝና በኋላ ያንን ነገር አልነገርኳትም። እንደዚህ ተብሎ ነበር ምናምን ምናምን አላልኳትም። ምክንያቱም ነገሮቹ ገብተው ይምጡ ምናምን ብዬ አልነገርኳትም። ቸርት የሚል ማርፍ እና አሁን በቃ ከወለደች በኋላ ስትደውል ምናምን እንደዚህ አንተ ነው ምናምን ወለድኩ ምናምን ስትለኝ በቃ የሆነ አንድ አንዳሊ ዋልታ ነገር ጣልጅ አረፍ አወራት አለው። ምክንያቱም እኔ እንጃባሽ ምናምን ማለት ስለደበረኝ ፍቅሩም ስላለ ያው አሁን ከወደ ቢወጣም በቃ እኔ አላረ አዎ ግን አሁን የአንተ ልጅ ይሄንን በምርመራ ይታወቃል። በምርመራ ማወቅ ይቻላል። ግን አሁን አንዳንድ ሁኔታዎችን ሲታዩ አንተ እስከ ዘጠኝ ወር ድረስ አብረ የመጨረሻ ቀን ስትሄድ እራሱ ከአንተ ጋር ነው ጊዜዋን ያሳለፈችው እና ያኔ እርግዝናዋንም አታውቃትም እስከ ዘጠኝ ወር ሳይሆን መሀል ላይ ምክንያቱም ለመውለድ የተወሰኑ ወራት ሲቀራት ነው ሄደች ወራት ሲቀራት ነው ሄደችው በሄደች በሁለት ወር አካባቢ ነው የወለደችው ከአንተ ይልቅ መረጃ የነበረው ያኛው ፍቅረኛ አይነች እያለ የሚልካው ልጅ ነው። አዎ በቃ ስለ እርግዝናው ያለው ነገር እ የሚያቅ እሱም ከእኔ ጋር አውርተን ስለ ነበር በጊዜው ላይ እሱም ሊቀበላት የቻለ አይመስለኝም። እንደ ሀሳቡ እንደምትረዳው ማለት ነው። እና እሷ ደግሞ ወደ እሱ ለማስጠጋት ሞክራለች መሰለኝ። እስኪ ሀሳብ እንደ ቤተሰብ እንደ ጓደኛ ነው ሀሳብ አስተያየት የምንሰጥህ እኛ በሰማ ነው ወደ ባለሙያ የሚያስኬድ አይ ቲንክ በኋላ ላይ እንደው የልጁ ማንነት እንዲታወቅ አባትነት እንዲታወቅ ምርመራ ካስፈለገ ወደ ባለሙያ መሄድ ያስፈልጋል። አንተ ውስጥ ጥርጣሬ ካለ ያኛውም የኔ ልጅ ነው ብሎ የሚያስብ ከሆነ እሱም በሕክምና ያንን ታደርጋላችሁ። ሌላው ግን በጣም የምትጨነቅበት የሚያሳስብህ ጉዳይ ራስህን በራስህ ያከምክ ይመስለኛል እኔ ያሉትን ነገሮች ተረድታቸዋል። ብዙ ነገር እንደተደበቅ እንደተዋሸህ አምነሃል። እንደነገርከን ከሆነ ማለት ነው ከአንተ ጋር ያላት ግንኙነት የፍቅረኛ ወይም ወደፊት እንደትዳር በትዳር አብሮ ለመኖር እንደሚያስብ ሰው ቢሆን ኖሮ ብዙ መረጃዎች ሊኖርህ ይገባ ነበረ። ይህ አልሆነ፣ ይሄ ባለመሆኑ ምክንያት አንተ ራስህን አርመሃል፣ አስተካክልሃል። ማለት ፍቅር ነበረህ ለሷ ብትመጣ ከእሷ ጋር መሆን አልችልም ወደሚል ድምዳሜ ውላ ደርሰሃል እና ብዙ የሚያሳስብህ ብዙ የምትጨነቅበት ጉዳይ አለ አይመስለኝም። ማጫችን አለ አርል መስመር ላይ እሺ። መጨረሻ ላይ ልትላት የነበረችው ምንድን ነች? ጓደኞች ብለህ ጀመርካት ጓደኞች ጋ በጣም ነው የምትግባባው እና እኔም በጣም ነው የምወዳት የነበረ፣ ግን ይህ ነገር አሁን ጓደኞች፣ ዛሬ ብቻ ነው ለእናንተ ችንቃል የተነፈኳት እንጂ ማንም ቤተሰብ ማንም ጓደኛ እንደ ጓደኛው እንደ ቤተሰብ ያጎት ልጅም ብራዘርም በቃ ቤተሰብ እንዳለ ከእናት ከአባቶች ማለት ከሰላሳ ዓመት በታች ያሉ ወጣቶች ከኔ ጋር አሉ፣ እና ሁሉም ያቋሳል፣ ግን ይህን ነገር ለማንም ሆነ ተናግሬ አላውቅም። ገባህ? የእሷ ነፍሰ ጡር መሆን ያውቃሉ፣ መውለዷን ያውቃሉ? አሁን በጭራሽ አያውቁም፣ በጭራሽ። ምንድን ነው ፕላኑ አሁን? ስትመጣ ልጇን ይዛ ልትመጣ ነው ሀሳቧ፣ ወይስ ያው ቤተሰቦች ጋር አስቀምጣ ለመምጣት ነው ያሰበችው? ከአክስቷ ጋር እንደተረዳሁት ይዛ ለመምጣት አስባለች አሉ አሁን ሰሞኑን ከወለደች አሁን ከአንድ ወር በኋላ ያክፋ ስልክ አይሰራም። ገጠር ስለሆነ በፊት ለብን በቃ ሀያ አራት ሰዓት ደውዬ ይህን እርግዝና ከሰማው በኋላ ሀያ አራት ሰዓት ሙሉ ደውዬ ቢያንስ በአንድ ሰዓት ውስጥ አገኛቸው ነበር ከሁለት አንዳቸው። ምክንያቱም እንደፈለገ ስለማይገኝ ኔትወርክ ስለሌለ እዛ ገበያ ሲሄዱ ቀን ቆጥሪ ምናምን ዛሬ ቀን ይሄድ ይሆናል ምናምን በአራት ቆጥሪ ምናምን ነበር ወዳል። አሁን ሰሞኑን ግን የታሰበች ምናምን ሞክር ያስስ አይሰራም። እሺ። አይ ወደ መጀመሪያ ወደ ተነሳህበት ሀሳብ እንምጣ። ጓደኞቼ በዙሪያ ያሉ ሰዎች ሁሉ ያውቃሉ የኔና የሷን ነገር አልክ እና አሁን የተፈጠረውን ነገር ቢያውቁ ደግሞ ያው ሊሉ የሚችሉት ነገር ነው ያሳሰበ አደለ? እኔ ለእነሱ ነገር አደለም ያሳስበ እኔ ወደ ራሴ ተመልሼ ሌላ ሰው ጋር እንኳ የራስ ህይወት ይዤ መኖር ብቻ ነው እንጂ የእነሱ ጉዳይ እንኳን ችግር የለም። እኮ ለምን አነሳኸው ብዬ ነው። የእነሱ ጉዳይ ካላሳሰበህ ምን ይሉኛል ብለህ ማያስጨንቅህ ከሆነ ለምን አነሳኸው ይህንን ሀሳብ? አንደኛ የእነሱ ነገር ትንሽ የሚያሳስበ፣ እስካሁን እንዴት አልነገርከንም ምናምን አታውቅም ማ አታውቅም ነበራል። ይህንን በኋላ ነው ያወቅከው የተረዳኸው? አዎ አሁን ስሰማ እንዴት አልነገርከንም ምናምን ማለት ይመጣል። አሁን መታ እንደዚህ ይባል እነሱ ራሱ ይደነግጣሉ፣ አያምኑ ላና እና እንዴት ዋሽን ምናምን አትመጣን ምናምን ሲሉ አገባችሁላ ብያቸዋለሁ። ገባ በጣም ጭቅጭቁ ሲበዛብ አግብታለች ምናምን አልፏቸው እና በቃ ትንሽ ትንሽ ይደብራል። አሁን ግን ያንተ ሀሳብ ላይ የሚሰማን ስሜት የእኛን ስንነግርህ አንድ ያስጨነቁህ አንደኛው፣ ከዚህ በኋላ ሌላ ሴት እንዴት ብዬ እንዴት እቀርባለሁ ሴቶች ሁሉ እንደሷ አይሆኑ ይመስለኛል ብልሃል። ያው እሱ ስህተት የሆነ አመለካከት ነው። ሴቶች ሁሉ እንደዛ አይደሉም። ያ ከስንቶች ውስጥ አንዷ እንደዚህ አይነት አጋጣሚ ያጋጥማል እንጂ አሁን አንተ ያጋጠመህን የህይወት አይነት ሁሉም ሰው ያጋጥመዋል ማለት አይደለም። በጣም ደስ የሚል የፍቅር ህይወት ውስጥ ተዋደው ተፋቅረው ትዳር መስርተው ልጆች ወልደው ስኬታማ ኑሮ የሚኖሩ ሰዎች አሉ። አሁን አንተ ጋር ያጋጠመው ከስንት አንድ ነው። ስለዚህ ሁሉም ህይወት፣ ሁሉም ሴቶች እንደ እሷ ናቸው ማለት አይደለም ወንዶችም በተመሳሳይ ስህተት ይሰራሉ። ሁሉም ወንዶች እንደዛ ናቸው ማለት አይደለም። ለምሳሌ አሁን አንተ እንደዚህ አይነት ሰው አይደለም አይደል? ስለዚህ ሴቶችም እንደዛ ናቸው ብሎ መደምደሙ ተገቢ አይደለም። በዚህ ረገድ ራስን አረጋጋ። በቃ ይሄ በህይወት የተፈጠረ አንደኛው አጋጣሚ ነው። ወደፊት ለሚኖር ነገር ምን ማድረግ አለብኝ የሚለው በደንብ ትኩረት ሰጥተህ አስብበትና ከምንም በላይ የሚያሳስበው አሁን የሚታየኝ የልጅህ ጉዳይ ነው። ልጁ ያንተ ይሁን አይሁን እርግጠኛ የሆነ ነገር የለም። የሚቻል ከሆነ በሀገራችንም አሉ ምርመራዎች ማድረግ ይቻላል። ልጁ የኔ ነው፣ ለአንተም ነገ ጥያቄ ከሚሆንብህ የእኔ ይሁን ወይስ አደለም እያል ከምትጠራጠር የሚቻልበት አቅማችሁም ካለ ልጃችሁን ተምር አስመርምራችሁ ትክክለኛው የማን ልጅ እንደሆነ ማረጋገጥ ትችላለህ። ከዛ በኋላ ያለውን ልጅህ እንግዲህ ከአንተ የሚጠብቀውን ነገር ደግሞ ያው ማሳደግም፣ መርዳትም ማገዝም የሚጠበቅብህ ነገር ካለ ያንን ማድረግ ነው ማለት ነው። ቅድምም ኃላፊነት ወስዳለሁ ብለሃል፣ የእኔ ልጅ ከሆነ ከዛ በተጨማሪ በቃ ሰው ምን ይለኛል ጓደኞቼ ለምን የተፈጠረውን ነገር ለምን አልነገርከኝም ይሉኛል ብለህ ብዙ ራስህ ማስጨነቅም የተገባ አይመስለኝም። በቃ እንደዚህ እንደዚህ አይነት ነገር ተፈጥሯል። አንድ ጊዜ ነው ጉድ፣ አንድ ሰሞን ነው እንደሚባለው ማለት ነው። ደግሞ የሱ ውስጥት አይደለም ያሳፍር ነገር አለ ልታፍርበት የሚገባ ስለዚህ ይሄን አርክ በርታ። ተጨማሪ እገዛ ሀሳብ የሚያስፈልግ ከሆነ የባለሙያ እገዛ የሚያስፈልግ ደግሞ ከሆነ በማንኛውም ሰዓት እኛ አለን። እሺ፣ እሺ። የዘወትር አድማጫችሁ እኔ ከልብ አመሰግናለሁ። እናመሰግናለሽ። ስራ ስለሆንኩ ቲ ስለሆነ ኤርፎላ አንዳንዴ እረፍት ካልመጣሁ ዳሜን ሁሌ ነው ማስታውሳት እና ምሳሳት እናንጠያ